አሰላም አሌይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ አልሀምዱሊላህ ሰይድ በረኪናው ደግሞ ኮረኩሮ ስጠጣ በረኪና ጠጣ ሰይድ ለሮዛ ብሎ ማለት ነው ስሜት አልገባኝም እኔ ሴቶች በቃ ስለ እኔ በረኪና ብጠጭ አላስብልሽም የፈለግሽውን ብታረጊ አላስብልሽም እያለ ሴቶቹን እያመናጨቀ እሱ በረኪና ጠጥቶ ሀኪም ገባ። ሮዛን አዋር ሮዛ አዋር ደው ማለት ነው። ሮዛ በጣም ቅንጭላት ነው። አዋር ደዋለች በቃ ፍጥፍጥ ነው ያደረገችው። ፍጥፍጥ ምክንያቱም እሱ በቃ እዛ ላይ አርጎ ነበር የሚያው እንደት ትልቅ ነገር እንደት ልቅ እሱን ትልቅ አርጎ ነበር የሚያው። ሴቶቹ ስለሱ የሚረባረቡ ስለሱ እንትን የሚሉ ነበር የሚመስለው። ግን አሁን መቼም የተረገጠ ይረገጣ ላይ የሚባለው አሁን ሮዛዬ፣ የኔ ቆንጆ በጣም እንዴ አሁን በኋላ ብታገባው ራሱ ሱመያ ራሱ አግቢው፣ በያት ማግባት እሷ አይቀርም። ደሞ ሁለት ተቀመጡ خلاص አንቺ መጀመሪያ፣ እሷ ሁለተኛው፣ ናችሁ በአንድ ተቀመጡ። ሮዛ ጋር ስለምትዋደ እሷ ራሱ ትወድሻለች። ተመልከች ያው ብላ ብላ ማፍረሷ ስለማይቀር እንኳን እሷ ሰይድ ሊሆን ትተሽዋል። እና እሷ ብላ ብላ እሷ ራሱ ያው የሆነ ነገር ማረጓ ስለማይቀር እንትን ትላለኝ ማለት ነው። ግን ለጊዜው በጣም ደስ ቆንጆ ልጅ ናት ምክንያቱም እኔ ሱመያ ትቀየመኛለች ሱመያን እያስለቀስኩኝ ኔ ነገ ደግሞ በእኔ ይደርስብኛል እያለ ዛሬ ራሱ ሆሸማን እንትን ላይ ቤት ላይ ቀርባ ሆሸማን የሚባለው ማለት ነው እሱ ላይ ቀርባ እንዴት ሰይድን አታገቢውም እንዴት እምቢ ትይዋለሽ ለአንቺ ብሎ በጣም ይወድሻል በጣም ትወጂዋለሽ አዎ ወደዋለሁ በጣም ነው የምወደው ግን ሴት ልጅ እያለቀሰ የሴት ልጅ ላይ ገብቼ እኔ ደግሞ ነገ ይደርስብኛል ግፍ አለው አለችው ሸማን ራሱ ግፋ አለው። እኔ ሰይድን ወድጀው፣ እኔ ራሴ ወድጀው ብገባም የእሷን ባና የእሷን እንትን ነገ በእኔ ላይ እንደማይደርስ በምናውቀዋለሁ። እና ሱመያ አግቢው ካለችኝ አገባዋለሁ አለች። ሱመያ አግቢው ካለችኝ አገባዋለሁ፣ አግቢው ካላለችኝ አላገባውም። ሰይድን የፈለገ ብወደው፣ የፈለገ ቢወደኝም አላገባውም። በጭራሽ እምቢ ብያለሁ አለች። ዛሬ ሸማን ላይ ቀርባ ማለት ነውና ሽማግሌዎቹ ራሱ መጠው አለኝ ሽማግሌዎቹ መጣው ቆዩ ብያቸዋለሁ አለች እሱ ሽማግሌ ልኮ እኔ አሁን አላገባም መስኪ ሱመያን ነው የምጠብቀው ሱመያ የምትለውን እሰማለሁ ነው ያለችው ሱመያ አግቢው ችግር የለውም አግብ ካለችኝ አገባለሁ እጠይቃታለሁኝ እጠይቃታለሁ አገባለሁ አለች ሱመያ አታግብ ካለችኝ እኛ አላገባም ሰይድን የፈለገ ቢወደኝ የፈለገ ቢወደውም በቃ ለምን እኔ ይሄ ግፍ ነው አለች ግፍ ነውና አላገባም ብላ ዛሬ ደግሞ እንዴት ታላገባሽ ብሎ ኩሮራ ስጠጥሰ ትኝት ውጃ ይገባሃል። ትንሽ ፈርፈርፈርፈር አድርጎ ይሆን ጥሩ ነበረ። አንፈራፍሮ ይሆን ወላ ሴት ማባረር ብሎ ነገር ምንድን ነው? ሶስት አራት አገባለሁ ምናምን። ራሱ እኮ ይች ሮዛ፣ እኔ ከገባሁኝ እኔ አራተኛ በሆንም ደስ ይለኛል አለች አራተኛ ሚስት ብሆን ለሰይድ፣ ሰይድ ስለምወደው አራተኛ ሚስት ብሆን ደስ ይለኛል፣ ግን ሱመያ ሳትፈቅድ አራት ቀርዞ ለአንድ አልገባም ብላለች። እና ያው እንግዲህ ብላ ብላ እንትነ ማለቱ አይቀርም። እሱ በኩሮሮሱም እያመሃኝ፣ በምንም እያመሃኝ ገፋፍቶ ገፋፍቶ እያሳምናታል። ላኪን እሷ ለትንሽ ጊዜ ቢሆንም እንደዚህ ያለ አቋም መኖሯ በጣም ደስ ታርተን። ማፊስ ማፊሽ እና ወዶችዬ ዛሬ ኩረሮስ ጠጥቷል። እሱ እሷ ደግሞ ሆሸማን ላይ ገብታ ነበረ። እና ሆሸማን ዛሬ አቅርቧት ነበር እየጠየቃት፣ ጠይቅልኝ ብለው ስልክ ደግሞ አይነሳልኝም ማለች። ይቅርታል ለምንድን ነው የምትደውይው ሲላል። ይቅርታ አልጠይቀው አለችው። ይቅርታ የምጠይቀው አገባሃለሁ ብለሽ ነው ወይስ ምን ብለሽ ነው ይቅርታ የምጠይቀው ቢላት፣ አይ እኔ ይቅርታ ጠይቀዋለሁ ግን አላገባውም አለች። እና ሰይድን እንደዛ በሚዲያ ወጣ እንደዛም በርከታ ስታሾፍበት ተናደው ወይኔ እኔ እንደዚህ ስናቃለሁ ብሎ እንትን አለ ማለት ነው። በነገራችን ላይ እኔ በጣም ደስ ይላኛል፣ የእሷ ልጅቷ ማለት ነው። ምክንያቱም በቃ ሴትነቷ ስለተሰማት በጣም ሴትነቷ ስለተሰማ በጣም ደስ ብሎኛል። ያኔ ብላብላቱ ቀየራል ብትቀየርም ለእለቱ እንዲሄም እንትማራቱ ቁጭ ጥሩ ነው እና ዛሬ እሱን ብትይው ብቻ ነው ያየው። ዛሬ ስራ በዝቶብኝ የትም ቦታ አልሄድኩም። በጣም ስራ ቢዚ ነበርብኝ። እነዚህ ነጮቹ ሰራተኞቹ ሱቅ ብለው ሁደው በዛው ላይ አድሮ ትንሽ ሲቀራቸው መጥቶ ማለት ነው። እና ሰይድ ተኝቷል። ምን ይባላል አሁን? ይሄ እብዴት ነው እንጂ እያሱ እኮ ብሏል። እያሱ ሰይድ የሆነ ነገር ሆኗል ብሏል እንጂ ሴት ለሴት አይሮጥም ነበር እያሉ ሴት ለሴት አይሮጥም፣ አይሮጥም ነበር ጤነኛ ቢሆን ታሞ ነው እንጂ እያለ እንትን ሲል ነበረ ትናንትና። ዛሬ ዛሬ እያሱም ለቆ ነበረ። ግን እሱ አሁን ሰይዳ አሁን ያለበት ምንድን ነው? ሱመያ እራሱ እመጣለሁ እያለች ነው አሉ እያሱ ሲያወራ። የሆነ ነገር የሚያደርግልኝ ከሆነ መጣለሁኝ፣ ከዛ አላረግም ብሎ ሌላ ሴት ላይ የሚሮጥ ከሆነ የፈለገ ቢሆን የሆነ በቃ በጣም ከባድ የሆነ እርምጃ ወስዳለሁ ያለው እያለች ነው ሱመያ እራሱ ማለት ነው። እያስፈራራቻቸውን። የታባታቸውን ሴት አያውቁም እነሱ እና እንደዛ ያ እያስፈራራቻቸውን እነሱም ደግሞ